ታስታውሺ እንደሆነ ከሁለት ዓመት በፊት እኔ ጋ መተሽ ኢንተርቪው ሳረገሽ ወይ ባጢስ ሄጄ ድንግልናዬ ተመልሷል ብለሻል። አሁን እንዴት ነው? ይህን ጥያቄ ጠይቅሻለሁ እና አሁን ይህ ህዝብ ባለበት መመለስ ስላለበች ነው። አሁን ድንግልናሽ ተመልሰዋል። ስለዚህ ሰርግ ላይ ብራን ባሰበረው ለሆኖ የተጨፈረው ድንግልናሽ ተመልሷል፣ ክብረ ንጽህናሽ እንዳለ ነው ያገባሽ ወይስ እንዴት ነው? እስኪ ለተከበረው ህዝብ እስኪ አስረጅ ኦኬ ምን መሰለት ይ ክብረ ንጽህናዬን እንደደበቁ ለሁለት ዓመት ከኢትዮጵያ ተመልሼ ሁለት ዓመት ሙሉ ክብሬን ጠብቄ ነው የእንግሊዝ ዶክተር አላምን ብዬ ሄጄ ቼክ ተደርጌ። እዚህ ሀገር ድንግልና ልጆች ሲያስቸግሩ ቼክ የሚደረገው እኛ ሀገር በንዝርትና በንትን ነው። ሙቀጫ ላይ ተቀምጠ ነው በልቅጠው ቼክ የሚያስደረጉት። በንዝርቱ ራሳቸው ወስደው የለም የሚል ማህበረሰብ ነው የኛ። የለንደኖች ግን ስለሰለጠኑ የስ በንዝርት ነው። እኛ ሀገር ቼክ ተደርገው ሲጎረጉሩ ራሳቸው ወስደውት ድንግሌላትም ብለው የሚያስደበድቡ ኢትዮጵያ ማለት ነው፣ ጭካናያቸው እንግሊዞች ግን እግዚአብሔር ይመስገን ስነግረው ማይ ቨርጂኒቲስ ባግ ሃው ሲለኝ፣ ን ኢትዮጵያን ካልቸር ዊዱ ዲስ ብዬ ያሳየሁት ካጥነ ይመለሳል ኦኬ። አውል ሸኪኝ ዋለ ትልቅ የግድንግድ ፓውዛ ይዞ መጥቶ እግርህን እንዳትንቀሳቀስ እንትን አለ። የሚገባ እግርና እግር ስትወልድ እንደሚገባ አስገባ። ለአበላም እስከሚሆን ጨረር የሚያክል ፓውዛ ይዞ መጣ። ኦ ማይ ጋድ አለይዝ ባክ አለኝ። አምኑኝም ፈር መስጠኝ አልኩት። ዩአር ቨርጅን ብሎ ሲስተም ላይ ተጻፈልኝ መጣው። ይህም ባሌ እንዳገኘውት እንደምታየው፣ ሶሻል ሚዲያ ላይ ካወጣ ለፍላፊ ስለሚበዛ ተጠንቅቄ አስቀምጨው። አንድ ቀን በኪዲ መስኮት ብቅ አለ። የሮማን ባል ተገኘ ብለው ቃወጡት አውጥቼ ዘረገፍኩላቸው። ይኸው ባሌ ምንም አፍር በባል አይደለም እስከ ወስን እንጂ አልኳቸው። ከዛ እስከዛሬ ያው እየተከባበርን እየተጠናናን ባለንበት የት ሄድን ልናከብር። እንትን ባለፈው አይተኛ ትግሬ ሹሩባ ተሰርቼ ከሱ ጋር ተያይዜ አሸንዳ ላከብር ሄድኩኝ። እዛ ሰው በደስታ ጎልድ ሌብል፣ ምን ሌብል፣ ምን ሌብል የሚባሉ ወረደ? በኮካ እያረኩ ጠላት እንደዚህ ለመለማመድ አንድ ሁለት ጎንጭት ትስል ጠላት እርስት ይበል። ምን እሱ ቤት እንዳደረሰን አናቅም። እሱ ቤት ተገኘው ድንግልናዬን ቀኑን በዛው እንዲከበር አሸንዳ ምለነዋል። ድንግልና ለአሸንዳ ዕለት አስረከብኩ ድንግልናዬን። እሱም ድንግል በመሆኔ ደስ አለው። ተንደርድሮ እንዳየው የበርዝዴ ዕለት ዳይመንድ ገዝቶ ሰፕራይዝ አደረገኝ። እንጂ ድንግል ባለሆን ማን ነው እንደዚህ ዳይመንድ በዚህ ዘመን ሰፕራይዝ የሚያደርግ የተቆረጠ ቪዲዮ ላይ ያለኝን ሉ ሰጂ ሲል ሰምቻለሁ። እና ኧረ እንደውም በየዓመቱ በድንግልና የተነሳ አሪ እንደውም እሷ ዳይመንድ ጣምታኝ ዘንድሮ ሜድል ወባጥሽ የንጥን ንብዬ ሁለት አርጌ ሶስተኛው ደግማለሁ ስል ምንም ሳይም ሳይመቸኝ አሁን እሄዳለሁ። አዶን ትንግሶ የተመለሰ እንደመጣው ደግሞ እንደምታየው ለካ ከተጋባ ወፍ የለም። ዛሬ ይሄው ሶስት ቀናችን ነው። ወዴት ብሎ ድንግልና ይጠንክር ለሰርጉላ አስቀምጥለት ነበር እንዲሟላ ብራምባው ሰበረሎ እንዲባል ካልሆነ ታይሙን ካገኘው እዚህም ወባጭ እስከፍቻለሁ ብላ የሆነ ልጅ ማስታወቂያ አስርልኝ ብላኛለች። ካልሆነ ሰርጉ ሊደርስ አንድ ወር ከእሱ ጋር ተሰፓሬት ሆነ ለማስመለስ ሞክራለሁ። ምንም ችግር የለም። ገባ የምልህ እንዲህ ነው። ከታደሉ አይቀርም። እሺ አሁን ባለው ሰው አንዳንዱ ለምሳሌ ሲጋባ፣ እኛ መውለድ ምንፈልገው ሁለት ልጅ ሶስት ልጅ ነው ምናምን ይላል። እንደዚህ ልጅ ለመውለድ እንዲህ ፕሮግራም አላችሁ ወይስ ላይፋችሁ ብቻ ነው እንጆ የምታረጉት ነው? ሲጀመር ባለፈው አይተኛል። ልርጉዝ ነበርኩ ብዬ ህዝቡ ሲጫጫ ከዛም ማዘርን ሽማግሌ ለመላክ ስነግራት ኖ ከተጋባችሁ በኋላ ነው መውለድ ያለበች ስል ሆስፒታል ሄድኩ እንግሊዝ ሀገር፣ ሀያ አንደኛው ሴንቸሪ የሰለጠነ ዘመን ሆልድ አደረጉልኝ። ጽንሱ እንዳያድግ ሆልድ አደረጉልኝ ማለት ነው። አሁን ልክ ጋብቻውን ጨርሰን ከተጋባን በኋላ ኦን ማድረግ ነው። እርግዝናማ አለ እኮ የሶስተር ሆልድ አርገውት ነው እንጂ እርግዝና፣ አንድ ልጅማ እንወልዳለን። ሶስት ልጅ አለው፣ እኔ ሶስት ልጅ አለኝ። ሰቨን ስታር ትዝ ይልሃል ሰቨን ብራዘር የሚለው ፊልም። በዛ ላይ እኔ ሰባት ቤት ጉራጌ ነኝ። ሰባት የሚባል ነገር ግዴታ ሰባት ስላሴ ነው። ሰባት ብዙ ነገር ነው የሚያስፈልገው፣ እና ልጆቻችንን ሰባት ለማድረግ እቅድና ፕላን አለ። አሁን ደግሞ እንዳየው ዜና ላይ ኢትዮጵያ ሪኮርድ ሰብርታለች፣ የሰባ አምስት ዓመት እንስት ልጅ ወልደዋል። ስለዚህ እኔ በአምሳ ሁለት ዓመቴ ማልወልድበት ምንም እንትን የለም። ኦረዲ ፅንሶ አለ፣ ሆልድ ነው ያደርግነው። ኤኒታይም እንግሊዝ ሀገር ሆልድ ታደርጋለህ። ልክ ከጋብቻው በኋላ መልሱን እንደጨረስኩኝ፣ በዛውም እንጆ እያደረግን አንድ ዓመት እረፍቴ ፅንሱን ኦን ያደረጉት አንድ ይቀጥላል። እርግዝና እኮ እንዳለ ነው። አሁን ሆልድ ሲደረግ ቤንጃሚን በተን የተባለ ሙቪ የተሻለ አላየሁትም። ሲወለድ ሼባ ሆኖ ነው የተወለደው። ሼባ ሆኖ በተቃራኒ ነው የሚኖረው። አሁን እኛ ስንወለድ ህፃኖና የተወለድ ነው። እዛ ጎልምሰን ምምረን አርጅተናርን እንደው በመዞር ብቻ ስምንት ቁጥር እንዳንሆን እንጂ ማታ እየተነሳ ያው ፍሪኮንክ መጨፋጨፋ አይቀርም። አሁን ከመጣየው ፍራይዴ ገጠምን ዛሬን የተለያየ ነው። የአንድ ወሩም ከአስር ቀን ለመካስ ማለት ነው አመት ደግሞ ስምንት ቁጥር እስክኖር ከሰርጋችን በኋላ እየዞርን በየወንዝ ደር በየምኑ ሰምታ አለ አደል ላውጋው ነው ማንም የሚባለው ሰውዬ መቶ ምናምን ፖዚሽን፣ አንዱ ደግሞ አምስት መቶ ነው ያለው ተብሏል። እኔ አምስት አይሆንም ማቀው ስለዚህ ጽፈን አትሊስት መቶ መድረስ አለባቸው እ ፖዚሽን የሚቀያይሩ የሚቀይሩ ስራ አጦች ናቸው። ስራ አለው ሰው ዞሮ ዞሮ አንድ ቀዳዳው ሰ ዞሮ ዞሮ አንድ ቀዳዳው አንድ ነው እንዴ! ስራ አጦች ናቸው እ አስር ጊዜ ፖዚሽን የሚቀይሩት ያ እንጂ ምን ዞሮ ዞሮ አምስት ሆና አስር ሆና አስራ አምስት ዞሮ ዞሮ ያው እንትን ለማለት ነው፣ ለጫዋታው ድምቀት እንጂ የተለየ ቀዳዳያቅ ሚስማር በደረቴ ምንድነው? ሶፋ በግንባሬ አረ የሌለም ያወሩት ሶፋ በደረቴ መኖር ለምን ሚስማር በግንባሬ አሞራ ግብ ግብ በድሮ ጊዜ ራሱ አባቶቻችን ያስቀመጡት ሚስማር በግንባሬ ምናምን አሁን እኔ እሱ እሱን አይገባኝ ገባ። በነገሮች ላይ አንድ መንፈሳዊ ሰውዬ ሲናገር የሰማሁት ቁም ነገር ለሁሉም ይጠቅማቸዋል። አሁን ስትሞቺ ሰማይ ቤት የሚታወቀው ፖዚሽን አንድ ኖር ተባለ። የቱ ነው? በቃ አንቺ በጀርባች ተኝተሽ እሱ ከላይ ሆኖ፣ ከዛ ውጭ ያለውን ኬት እንዳገኛችሁ ታስረዳላችሁ ተብሏል። ገነ አንድ ጊዜ እግርን አሞ ለመተኛትንትን ብለው ቆመ ሊሆን ይችላል ወይ ደግሞ ሰው እቃ ሊያነሳ ጎንበስ ባለበት በዛው ሳያስበው ምናምን ብለህ መመለስ ትችላለህ። ታዳኛ ናትና አባት እንደዛ ከሆነ ትጠይቃላችሁ። አሁን ስትሞቺ ጋንም ትጠይቂያለሽ። እንደኔ ልታየቅ ያው ዞሮ ዞሮ ታርጌቱ ቀዳዳውስ መምጣት ስለሆነ ቤትም አምጪው ሉጌቱን ፍጮ አይደል እንዴ ጉዳዩ? ቴዲ ደግሞ ተው እንጂ ሰማይ ቤት ትጠየቂያለሽ። ደስ ይላል። እሺ እኛ ከላይ እንሁን። ሴት ከላይ ሁኖ ያለ ህግ አለ እንደ ሁሌ ከታቸው እንዲሆን እኛ ከታች እናንተ ከላይ የሚል ህግ የለም እኮ ይሄ የጥልቁ አሰራር ነው የዳቢሎስ አሰራር ነው ብሎ ነው የሚያምኑት፣ እና ጥንቃቄ ያስፈልጋለ ማለት ያ። አረ እኔ መጽሐፍ ቅዱስ ላይ ይሄ ፖዚሽን ይቅር ይሄ የሚል ሰምቼ አላቅም። እናቶቻችንም እንደው ያው አንድ ቤት በብዛት ድሮ አንድ ቤት ውስጥ ስለሚኖሩ ሰው አየኝ አላየኝ ብለው ተደብቀው ከላይ እና ከታች ስለሚያረጉ እንጂ እንዳሁን እንደኛ መኝታቤ በነፃነት ቢኖር እንደው የእኛ ሰው ጣሪያ ላይ ሁሉ ያወጡም። እንደ ኛ እናትና አባት እንደ ኛ እናትና አባት ደግሞ የሚወዳለ እንዴ ውሽማ እየወሸሙ በየሰፈሩ ሲሞቱ አባዬ አባዬ የሚል ስንት ነበር። እንደውም አሁን ቀርቷል። እንደዛ በግለ ቅጽ ነው ሲዋሽ ከተገኘን። የድሮ አባቶች ሶስት አራት አለል እኔ ብቅ እያለ አባዬ አባዬ ድንኳን ውስጥ ማር አባቱ ነው የሚስትየው ለቅሶ ራሱ ጣፍቶ ንዴቷ እንኳንና ልታለቅስ ስንባ አድርቅ የሆኑ ትንንሽ ልጆች ብቅ የሚሉት እንደነሱ አለ እንዴ። ሌላው ግን አንድ ብርቱ ጥያቄ፣ ይሄ ጥያቄ እውነት ለመናገር እንደምታቂ ሰዎች መጠየቅ ማይፈልጉትን ነገር በእኔ በኩል የሚያስጠይቁት ና ችግር የለም። በጣም ማህበረሰቡን ያስጨን ለሁለት ከፍሎ ያከራከረ ጉዳይ ነው። አመት ከሶስት ወር ነው የሚሆነው ልጁ። አመት ከሶስት ወር ሆኖ ነው የሚወጣው እንጂ ከህፃን አይጀምርም። ኦልሬዲ እያደረገ ነው ግን አጠር አድርገው ነው እያሳደጉት ያለው። ሲወጣ አመት ከምናምኑ ነው። በርዝዴው ራሱ አንድ አመቱን እዛ ሆዴ ውስጥ ጨርሶ፣ ሁለት አመቱን ነው ማከብርለት እንጂ ህፃን ልጅ ሆኖ አይወለድም። ከጀመረበት ከተፈጠረበት እየቀጠለ ነው የሚሄደው። ያው አመት ከምናምን ሆኖ ነው የሚወለደው። እንዳይጎረምስ ግን በኋላ ከወጣ በኋላ ለምን አቆያችሁ ብሎ እንዳይመታችሁ አይ በሁለት ዓመት ውስጥማ እናወጣዋለን። በዚህ ከቀጠለን እንዴት ይዞት። እንዲወለድማ አንፈልግም። ማሚ ቶሎ ለምን አላወጣሽኝም? ከሌላ ልጆቹ ለምን ሆልድ ያረግሽኝ? የሚል ተቃው እዚህ እንግሊዝ ሀገር በነፃነት ስለሚያምኑ እስከ መክሰስ ሊሄድ ይችላል። እሱ ልክነ ኢትዮጵያ ያስጠቅላለሽ። የመግባት እቅድ አለሽ? እንደ እግዚአብሔር ፍቃድ፣ ማክሲመም ፋይፍ ይርስ። ባሌ ኢንጂነር ነው የኮሊደር ልማ ልማቱ ገና አልደረሰም። የኮልፌን ልማት እንደውም ወጥሮ ከታች እንዲዝልን ባሌን፣ ዴፊኒትሊ ኢትዮጵያ ትፈልገዋለች ኢንጂነር። ስለዚህ መግባት አለበት፣ ከልማቱ ጋር የተያዘ መስራት አለበት ብዬ ነው የማምነው። እንግዲህ እሱ ከገባ በኋላ ብዙ ተፈናቃዮች ይኖራሉ ማለት ነው። ተፈናቃይማ ያለ ነው። አንድ ነገር ሲታደስ አልጋ በአልጋ የለም። አዲስ አበባ አዲስ አበባ ለመምሰል የሆነ ትውልድ ሰፈር ማድረግ አለበት። የእኔ ወንድሞች የፈርሶባቸዋል ብዙም አቃቸው ካዝኖች ያሉ እግዚአብሔር እናመል የኬኬኬ ባለቤት ሙሉ ስንት ብር በቀን የሚያስገባ ሙሉ ድርጅቱ ነው የፈረሰበት። የአዲስ አበባ ልጅ ነው ከሀገር ላይ የመጣውን ነገር አክሴፕት ማድረግ መቻል አለብ። ማንም ሰው አንድ ነገር ለማግኘት ሰፈር ማድረግ አለብ። ስለዚህ ከህዝብ ጋር የመጣ ነገር እንደ ዘረኝነት እንደሚሉት ሆኖ ቢሆን ካሳንቺስ ሙሉ ገባውን የፈረሰው፣ ነገር ግን ካሳንቺስ ላይ ያሉት ኦሮሞዎች ቁጭ አድርገው ሌላውን አፍርሰው ቢሆን ኦኬ ችግር አለ ብለህ ትቀውጠዋለህ። መብርሃንን አልፋታቸውም። ግን ሁሉም እኩል ሰማንያ ስድስቱን ብሄር ነው የተበደለው። ለምን ኢትዮጵያን ለማበልጸግ አገራችን ዳናት እንደ እንግሊዞች ካሳ ሰታ ብር ሰታ ልታወጣው አይችልም። የሆነ ትውልድ ሰፈር አድርጎ አዲስ አበባ መታደስ አለባት። እኔ ቃል ለምድር ለሰማይ ብልጽግና አይደለውም። ቃል ለምድር ለሰማይ ካድሬ የምትሉት እናንተ ታውቃላችሁ። ሆኜ ማላቅም ልሆን አልችልም። በገንዘብ ሊገዛኝ የሚችል ሀይል የለም። እግዚአብሔር ይመስገን በነበረው በጨቅላ በእንትን እድሜ በልጅነት ጊዜ ሰርቼ አዲስ አበባ ላይ ለራሴ የሆነ ቤታ ቆይቼ ለቤተሰቦች ሙሉ ለሙሉ በሚባል የሚቻለኝን ዛሬ ላሉበት ቁመና አድርጌያለሁ። በብር የሚገዛኝ የለም ሰርቼ ማግኘት ስለምችል ብር ሰጥቶኝ ብልጽግና ሁኚ ያላየውትን አውሪ የሚለኝ ሀይል የለም። ነገም ዛሬም ነጭ ነጩን ነው የምናገረው። አዲስ አበባ ላይ እግዚአብሔር ይመስገን የተወታተፉ ቱቦዎች፣ የገሙ የገሙ ወንዞች ተቀይረው በጥሩ ነገር እየተቀየሩ ነው። ቦሌ ላይ ሄጄ ብዙ ጊዜ እዛ አካባቢ ይጠቀማል ነው ማመን እስከሚያቅተኝ ነው። በዚህ ሁለት ዓመት ከምናምን ማን ምን ሰጥቷቸው አገሩ እንደቀየሩት ባላቅም እግዚአብሔር መስገን ሀገራችን ተቀይሯል። ችግሩ እንዳለ ሆለ የተፈናቀለ ከትግራይ ከአማራ ክልል የመጡ የተለያዩ እዛ ጋ ያሉ ሰዎች አሉ አሉ። ያ እንዲቀረፍ ደግሞ መቅዶኒያን እርዱ። መቅዶኒያ ያዘጋጀው ያንን እዛ ጋ የጀመረውን ከጨረስን አዲስ አበባ ላይ የተፈናቀሉ የሚያለቅሱ እናቶች ማንሳት ይቻላል። መቅዶኒያን በተቻላችሁ መጠን እርዱት።